ይህን ጉዳይ ደግሞ ህዝቡ እያየ አይደለም፣ ለእኔም ግድ እየሰጡ አይደለም። እና ያያ ፓርት ትንሽ ይደብራል። የምትወዱ ቤተሰቦች ጠቅላላ ሁሉን ነገር በትኩረት እያያችሁ በትኩረት ምን እየተካሄደ እንደሆነ ማለት ነው። ምክንያቱም ዛሬ እኔ ላይ የሆነው ነገ እናንተም ላይ ይሆናል። ሁሉም ሰው ላይ ይሆናል። በዙር ይደርሳል። ለአሻጥር ነው እየተሰራ ያለው ማለት ነው። ሴትዮዋ መረሳት የለባትም። ፋሚሊዎቼ እዚህ ሀገር ዱባይ ላይ ሆኜ እኔ ይሄን ጉዳይ ፖስት ማድረግ የሴትዮዋን ፎቶ ምናምን ፖስት ማድረግ አልችልም። ሀገር ቤት ገባለሁ። ሀገር ቤት ፖስት ማድረግ ከተቻለ እዛ አደርጋለሁ። ግን ፖስት ማድረግ የምትችሉ ሰዎች አላችሁ፣ የሆነ የሆነ ሀገር ላይ ያላችሁ ሰዎች። እዚህ ጋር ወንጀል ነው፣ ፖስት ማድረግ አልችልም። የእሷን ፎቶ የእሷ ጉዳይ መረሳት የለበትም ነው ዋናው ሀሳብ እንጂ ስለ ጉዳዩ ለመተንተን ወይ ምናምን ያ ከወንጀልም ወንጀል ነው። ግን ጉዳዩ ሴትየዋ በደንብ መረሳት የለባትም። የእሷ ጉዳይ ምንም ምንም ይሄ ጉዳይ ማለት መረሳት የለበትም። ዋናዋስ ተድበስብሶ መቅረት የለበትም። እኔ እስከ ሕይወቴ ፍጻሜ ድረስ አልፋታትም። ሕይወቴን እዚህ አዘጋጡ ስከተው ማለት ነው ጓደኞቼ ተባበሩኝ እርዱኝ፣ ነው ጥሩ ጥሩ ሀገር ላይ ያላችሁ ነፃነት ያለው ሀገር ላይ ያላችሁ ፎቶ መፖስት የምትችሉ የእሷንም የቤተሰቧን ማስጨነቅ በቃ በደንብ ለዋን ነው አሰው እኔ እዚህ ዱባይ ላይ ሆኜ አልችልም ነበር እንጂ፣ ሙሉ ፔጄ የእሷ ፎቶ ነበር የሚጥለቀለቀው። አሁንም ኢትዮጵያ ገባለሁ። ኢትዮጵያ ገብቼ እንደዛ ነው የማደርገው ፖስት አድርጌ ፊልተር ምናምን ይላሉ። ፊልተር ወንድ ልጅ አይደለው እንደ ፊልተር፣ የምን ፊልተር ነው የምታወሩት? ስለ ወንድ ልጅ ወንድ ልጅ የትኛውን ፊልተር ፊልተር ምናምን። እንደዚህ የቀልዳችሁ እግዚአብሔር ይቀልድባችሁ። እኔ ላይ የቀልዳችሁ በዚህ ሁኔታ ላይ ሆናችሁ ማለት ነው፣ እውነታውን እያወቃችሁት ጀርባ የሰጣችሁ እግዚአብሔር ይፍረድባችሁ። እውነታው አይናችሁ ላይ እዚህ ቁጭ ብሎ ሰውን ለመጣል ስለዚህ ጉዳይ እኔ ሲጀመር ምንም አላወራም፣ ማውራትም አልችልም። ማንም ሰው ደግሞ ስለዚህ ጉዳይ አያወራም። ግን ስለ ሴትዮዋ ያለችበትን ሁኔታ ቢያንስ እኛ የሚያቅማችን ህግ የሚያቅሙን እኛ የሚያቅማችን እናድርገን ሀሳቢ ማለት ነው። ህግ የራሱን ስራ ይሰራል፣ እኛ የራሳችንን ስራ እንሰራለን ማለት ነው። እኔ እኮ ቪዲዮ ግቡና እስኪ ቪዲዮ እስኪ ተመልከቱ። እስኪ የትኛው ቪዲዮ ነው እኔ በፊልተር በፊልተር ቪዲዮ የሰራሁት ሂዱና ቪዲዮን ተመልከቱ። እዚህ ጋ ያለው ጥበ ጠቅላላ አሁን በፊልተር ያለ ፊልተር ምናምን ሲሉ ነበረ። እዛ እንትን ላይ ይሄ ቪዲዮ ያለ ፊልተር ነው ምናምን ይላሉ። እኔ ኦልሬዲ የትኛው የትኛው ቪዲዮ ነው በፊልተር የተሰራው? ይሄ በፊልተር ነው። እንዲያዝንልን ማንም እኔ እንዲያዝንልኝ አልፈለ እናንተ አዝናችሁ ልኝ ምንም እኮ የምትፈይዱ ከፈጣሪ ውጭ ሊያዝንልኝ የሚችል የለ። በዚህ ሰዓት የደቡብ ፍርድ እና ሁሉም በአንድ አካብድሃል፣ አረካት አድርገሃል፣ የኢትዮጵያ ሕዝብ ላይ በቃ መገደል አለብህ፣ መቀማት አለብህ፣ ዜሮ መግባት አለብህ። ፍርድ የደቡብ ፍርድ ማለት ነው። የትኛው የትኛው እንትን ነው ያለ ፊልተር፣ በፊልተር የገባሁት ገብቼ ማለት ከዚህ ውስጥ ቪዲዮ ምሳ የትኛው ነው? እኔ ወንድ ልጅ ከሆነ ኔ እንዴት ነው? በፊልተር የቱ ቪዲዮ ነው በፊልተር ያለው? እስኪ አምጡት። አፍንጫ ተጣሟል፣ ጉንጭ ተጣሟል እያላችሁ በዚህ ችግር ላይ የምትቀልዱብኝ ሰዎች እግዚአብሔር ይፈርዳል እኮ እግዚአብሔር ይፈርዳል። ምኔን የሚጣመም ምኔን የሚጣመም በዚህ የሚግባ በዚህ ያለውበት ችግር ነው። ይሄ ሁሉ እንትን የሚለው ቪዲዮዎች ሁላችሁም ገብታችሁ ይዩት። የትኛውን ቪዲዮ ነው እኔ ተሽለጥልቼ በፊልተር የገባሁት? ይሄ ራሱ ትንሽ ነፃ የሚያደረግ ፊልተር፣ ይህን ያህል ወንድ ልጅ ሆኖ በፊልተር እንትን የሚለው የለም ፊልተር አድርጋችሁ ምና ትምትት ትንሽ ነፃ የሚያደርግ ነው በ ይሄ ነው እኔ ላይብ የምጠቀመው። ማን ስላዘነ ማን ይሆናል ከገባውበት ችግር ማን ነው እንትን የሚለኝ የሚያወጣኝ። ዋናው ነገር በጥሩም ሰዓት ጥሩ ነገር ተደርጎ አልፏል፣ ግን እዚህ ጋር ችግር ውስጥ ገብቻለሁ፣ እንደ ወንድም ማለት ነው። እና በዚህ ጉዳይ ምንድን ነው ያቅማችሁ ልታግዙኝ የምትችሉት የሚጠቅማቸው ደግሞ ምንድን ነው ይሄ ጥሩ የተሻለ ሀገር ላይ ፎቶ መፖሰት የምትችሉ ሀገር ላይ የሴትዮዋን ፎቶ የባሏን ፎቶ ፖስትልኝ። ተጣሟል በዚህ ገብቶ የዚህ ብሔር ተወላጅ ነው፣ ምናምን ማይሆን ነገር ይለፈልፋል። ለዛም ለሁሉም እኮ ጊዜ አለው። እናንተ ችግር ውስጥ አትገቡም እንዴ? እናንተ ከችግር የራቃችሁ ናችሁ? እናንተ ንጹሕ ናችሁ? ማን ምንድን ነው? ሁሉም እኮ ይደርሰዋል። በየሰዓቱ የሁኔታው ነገር ይለያይ እንጂ ሁሉም ሰው ችግር ውስጥ ይገባል። ሁሉም ሰው መንገዱ ላይ መሰናክል ይገጥመዋል። ሁሉም ሰው ሁሉም ሰው እዚህ ሁኔታ ላይ አውቄ እንደማልገባ በግልጽ ሕዝቡ ያውቃል። በትክክል ግን አይመለከተውም። አውቀ ገባ፣ ሳታውቅ ገባ የሚመለከተን ታሪክ የለም። ዱባይ ነኝ ያለሁት ወደ ሀገሬ እስከመለስ ድረስ እዚህ አልችልም። ኢትዮጵያ ግን እዛ ምንም ቢሉኝ አለቅም፣ እዛ ፖስት አደራ። እዚህ ግን አሁን ያለሁበት ሀገር የማንንም ፎቶ ፖስቱ ማድረግ አይቻልም። ዱባይ ላይ እዚህ ዱባይ ላይ ፖስት ባደረጋችሁበት በሰዓት ነው ኢሜዲየት በራችሁ ፖሊስ የሚመጣው። አይቻልም፣ እዛ ነው እንጂ እኔ ጉዳዩን ችላ ምናምን ብዬ አይደለም። ኢቭን ባለፈው አሁን ስለ እርዳታው ጉዳይ እንትን ያሉትን ጠምዝዘው ምን አይነት ምን አይነት ፈራህ እግዚአብሔር የሌላቸው ውዳቂ ፍጥረት እንደሆኑ አላውቅም። አንዳንድ ሰዎች እርዳታ ስለ እርዳታ ቴዲ ቤት የተናገርኩትን ቀይረው ታይታችሁታል። ምን አይነት ወሬ እንደሚያወሩ አንተ የእርዳታ ኮሚሽን ምናምን እንደዚህ የተቀበልክ በእኔ እኔ ኮሚሽን ሚኪ ፊት አውራሪ ተቀብሎኛል ሚኪ ፊት አውራሪ ኮሚሽን ተቀብሎኛል በእርዳታ ጉዳይ አንድ ብር ተቀብሎኛል፣ አንድ ብር አጉድሎ ሰጥቶኛል የሚል አምጡ። አደለም እንደ ያልኩት መጥቼ ደረቴን ነፍቼ ግን የሚልኩት ሰዎች እርዳታ የሚልኩት ሰዎች እርዳታ አድርሱ ብለው የሚልኩን ረጂዎቹ ሰዎች እቺን ለሆነች ነገር ያዝ፣ እቺን ለዛ ስጥ፣ ያን ለዛ ስጥ ብሎ ይላሉ። ያልኩት ያቺን ከዛ ላይ የሆነች ነገር እንጠቀማለን ምናም ብለው በእግዚአብሔር ይፍረድባችሁ፣ እናንተ በጌታ በኢየሱስ ስም እመቤቴ የጭንቃ አማላቷ እኔ ትፍረድባችሁ በእውነት ረብስ ማሙል ጋራቴና ፍቴም ቴዲ ሄጄ ያስረዳሁት ስለ እርዳታ ጉዳይ አ እንደ የሁሉ ጉዳይ እንኳን እየወረደብኝ ይህ ሁሉ ነገር እኔ ላይ እንትን ብለው በዚህ በእርዳታ ጉዳይ ስለማያሳስበን ሄጄ ነው የተናገርኩት። ኦፍ ኮርስ በግልጽ ነው የተናገርኩት። ማንም ሰው ለጽድቃ አይሰራም። አንዳንዱ ለጥቅም ይሰራል። አንዳንዱ ደግሞ ለስፋይዜሽን ይሰራል። አንዳን ለተወዳጅነት ለብዙ አይነት መንገድ ይሰራል። ለጥቅም ይሰራ የለም ያቺን ያልኩበትን ቀይረው በዚህ አድርገው፣ በዚህ እንቀበላለን፣ ኮሚሽን እናደርጋለን። በጣም እግዚአብሔርን አትፈሩም። ታልታችሁ ነው የምትሞቱት እኮ መጨረሻ አዘይን ድብዘት ነው። እንደዚህ አይነት ክፋት እንደዚህ አይነት እንት ነፍቴ መጣ ብር ልክ አለ ብር እራስህ ጎንደር ልትሄድ ስትል እንዴት በዚህ አድርጎ በዚህ በዚህ ጉድ ለመቅጠፍ ማለት ነው? እንደ ማንም ሰው እኮ እዚህ አፍ መክፈት ይቻላል፣ ግን የነዋት አንዳንድ የትልቅ ስል የትልቅ ልጅ ሰው ልጅ ስትሆኑ እንደዚህ አይነት ነገር ትጠይፋላቸው። እንጂ እንደ ማንም አፍ መካፈት በጣም ቀላል። በጣም ከሁሉም እኩል ለሁሉም መልስ መስጠት ነውር አይደለም እንዴ በእርዳታ እንደዚህ አድርገህ በዚህ በዚህ ራስ ባፍ ተናግራ እኔ ባፌ ምንድን ያልኩት ሪከርዱ አለ አይደለም እንዴ? ሪከርዱ እኮ በግልጽ አለ። የሚልኩት ሰዎች እርዳታ የሚልኩት ሰዎች ያንን ይህን ገንዘብ ለዛ ስጥ፣ ይችን ገንዘብ ደግሞ ለነዳጅ ብለው ይሰጡናል። ፍራኦልም እንደሚያደርገው ማለት ነው አንዳንድ ከዛ እየቀሸት ከምን እያልክ ከምናም ብሎ ሰው ሌላ ኢንፎርሜሽን የምትሰጡት ቀስ በቀስ ሁሉን ነገር እንተን ለማለት እያስተዋላችሁ ለፍርዱም ለምኑም ማለት ነው። እውነቴን ለሁሉም መቸኮል ያስ ለሁሉም ጊዜ አለው። ማን ነው እያሮጡ ያለው? ይሄ ልጅ በምንድን ነው ሊጠላ ይቻላል? ማን ነው ለምንድን ነው እዚህ ሊጠሉት ያለው? ለምንድን ነው የዚህ ልጅ ውድቀት የሚፈልጉት ብሎ የሚጠይቅ የለም። ለምንድን ነው እዚህ የዚህ ልጅ ውድቀት እንደዚህ እንደዚህ እንደዚህ ያጓጓቸው ብሎ አንድ የሚጠይቅልኝ ወንድ፣ አንድ ጋሻ መከታ የሚሆንም የለም አንድ በለው ጠፍጥፈው አውርደው ታባቱ ምናምን ነው የሚሄዱ። ለምንድን ነው የዚህ ልጅ ቀት እንደዚህ እንደዚህ እንደዚህ ሰውን ያሳሰበው ለምን ብሎ የሚጠይቅ የለውም። ለምን ጉዳይ ላይ ማለት ነው፣ ስንት ፖለቲካ የሚተረተር እያለ ወደዚህ ከች ብለው እዚህ ይቺ ጉዳይ ላይ ያሉ ይገባለው ኬት መቁረጥ አለብኝ። አሁን እዛ ሂጅ በደንብ እታገላለው። እዛ ያለውን ዲቴል ስለ እኔ ጉዳይ ያለውን ጉዳይ እዛ በደንብ አድርጌ እንተን ላለው እዚህ ሆቴሉንም አልቻልኩትም፣ ምኑንም አልቻልኩትም። ቤቴ ጥዬ መጥቼ ክፍሉን ብዙ ነገር ሆንኩኝ እዚህ። ስለዚህ ይመቻቹ እዛም ኢትዮጵያን ገብቼ የምታግዙኝ ነገር ይኖራል። በእንደዚሁ አይነት እኔ ፖስት ሳደርግ እናንተ ሪፖስት ሼር ታደርጋላችሁ። ጉዳዩን አብረን እስከ መጨረሻው ድረስ እንትን እንላለን ማለት ነው። እዚህ ጋር ግን ላይፍ ላይ ገብቼ ስለ ጉዳዩ እንደዚህ የህግ አካሄድ ምናምን ማውራት አልችልም። ሌላ ወንጀል ራሴ ላይ ነው የምተመጥመው። እና ለዚህ ነው አሁን በዚህ ጉዳይ ያላችሁ ሰዎችም እዚህ ማላስገባችሁ እዚህ ነው። እዚህ ጉዳይ በጭራሽ እዚህ ማውራት አልችልም። ሌላ ወንጀል። ስለዚህ ያለው ነገር ይሄ ነው። የኔ ቤተሰቦች ሆናችሁ በጭፍን ሳይሆን ሁሉን ነገር ተመልከቱ። ለምንድን ነው ይሄ ሁሉ ሰው የኔን ውድቀት የኔን እንትን ማለት የፈለገው የሚለውን ያያቸው።